በዚህ ሳይዝ በዚህ መጠን አይች አላቅም እውነት ለመናገር። አሳየን እስኪ ቴዲ። እውነት ነው በጣም የሚያምር ልብስ ነው። እንደዚህ መካከለኛ ጥበብ ለምትፈልጉ ይሄ ጥበብ፣ በነገራችን ላይ በዚህ አይነት ተሰርቶ አያውቅም። በጣም ሰፊ ነው ያለው እስከዚህ። ይህ አዲስ ሽመና ነው። በጣም ያምራል። እንደዚህ ፏ ብሎ የተሰራ ነው። አራት አርብ ነው። እንደዛ ግን አይመስልም። ሰፊ አርብ ነው እንደምታዩት። አምስት አርብ ነው የሚመስለው። እንደዚህ አይነት ጥለት አገባብ ለምትፈልጉቶቻችን ይሆናል። ቆንጆ ነው ይሄ ልብስ። በነገራችን ላይ እስከዚህ ነበር የሚሰራ ጥለቱ። አሁን በመካከለኛ ጥለት ነው የተሰራው። ቆንጆ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ አንገቱ ክብ ነው፣ እጁ እንደዚህ አጓጉል ነው። ነጠለው ደግሞ ትልቅ ነው፣ በደንብ ትላበሱት አላችሁ። አሁን ይሄ በግሩፕ ቢለበስ ለሰርግ ማጀበያ ይሆናል። ለፈልጋችሁት ፕሮግራም መሆን የሚችል ልብስ ነው። ለምርቃን መነኑ ሁለት አይን መነን ነው እንደተለመደው። ይሄ ፍሪ ሳይዝ ነው እንደተለመደው ፈለጋችሁት ማስፋት ማጥበብ የምትችሉት ልብስ ነው። ይሄ ልብስ አልቆለት እንደዚህ 17 ሺህ ብር ነው። ፏ ብሎ የተሰራ ልብስ ነው። ቆንጆ ነው። እንግዲህ ቀጣዩ ወደ ተዘጋጀንባቸው ብትል ልብሶች ማሳየት እንቀጥላለን። እንደምታዩት ይሄ ብትል ልብስ ቆንጆ ነው። ጥለት አገባቡ ሻይን ያደርጋል። የተለያዩ ጥለቶች የገቡበት ነው። ለልብሱ ውበት እነዚህ ነገሮች ለልብሱ ውበት እንዲሰጠው አድርጎታል። እነዚህ መዝጊያዎቹ ራሱ ፍሬሞቹ ልብሱን ውበት እንዲኖረው አድርጎታል። ይሄን ልብስ ቆንጆ ልብስ ነው ይሄ ልብስ። በነገራችን ላይ በተለያየ ከለር አለው። በቻይና ልብስም ሲሰራ ቆይቷል። ይሄ ግን ቴዲዬ ታውቀው እንደሆነ ልብስ በቻይና ልብሶች ነው ሲሰራ የሚታወቀው። ይሄ ጥለት አገባብ ግን በቻይና ልብስም የለም፣ በመነንም የለም። አዲስ ዲዛይን ነው። አዎ ወርቃማ ከለር ነው። ሻይን ያረጋል። ቆንጆ ልብስ ነው ይሄ ልብስ አልቆለት 18 ሺ ብር ነው። አዲስ ነው። አሁን ይሄ ለሰርግ ማጀቢያ፣ ለክርስትና፣ ለሰርግ ቢለበስ በጣም የሚያደምቅ ልብስ ነው። ነጠላው ይሄን ይመስላል። እንደምታዩት ትልቅ ነው፣ ተሰፍቶ ተቋጭቶ በደንብ ትለብሱታላችሁ። አሪፍ ልብስ ነው። ቀጣይ ልብስ ዩት። እንደምታዩት ቆንጆ ጥለት አገባብ ነው ያለው። ውስጡ ሻይን ያረጋል። ከጥለቱ ጋር ያሉ ወርቀ ዘቦች አሉ። ጥለቱ ነው የሚበዛው፣ ግን ሻይን የሚያደርግ ውበት ያለው ልብስ ነው። እነዚህ ዲዛይኖች ደግሞ ለልብሱ ውበት እንዲኖሩ አድርጎታል። እንደዚህ ሲታይና እንደዚህ ሲታይ ያለው ውበት በጣም ቆንጆ ልብስ እንዲሆን አድርጎታል። ይሄውን አራቱ አርብ ሲገጣጣ የሚያምር ዲዛይን ይወጣዋል። ቆንጆ ነው። ይኸው ለሰርግ ይሆናል ለክርስትና ይሆናል ለተለያየ ፕሮግራም ላለባችሁ ውቶቻችን ይሆናል። በግሩፕ ሲለበስ ይህ ልብስ በጣም ነው የሚያደምቀው። ነጠላው ይሄን ይመስላል። ተሰፍቶ በደንብ የምትለብሱት ልብስ ነው። ቆንጆ ልብስ ነው። ይህ ልብስ አልቆለት ሀያ ሺህ ብር ነው። እንደዚህ ደግሞ አልቆለት ትከሻ ላይ ሲደረግ የሚያምር ልብስ ይወጣዋል። አሪፍ ልብስ ነው። ቀጣይ ልብስ እዩት፣ እንደምታዩት ይህ ልብስ ቆንጆ ዲዛይን ነው። ከም በፊትም ተሰርቶ ያውቃል ግን አሁን በአዲስ ዲዛይን ነው የመጣው። ካሁን በፊት ሁለት ብቻ ነው የነበረው እዚህና እስከዚህ ድረስ አሁን ይሄ ሶስተኛ ነው። በጣም የሚያምሩ ውበት ያለው ልብስ ነው። እንደዚህ አይነት ልብስ ለምትፈልጉ እህቶቻችን ይሆናል። ሻይን ያረጋል። ከጥለትና ከወርቀ ዘቦ ጋር የተሰራ ነው። ይሄ ግሪን ነገሩ ለልብሱ ውበት እንዲሰጠው አድርጎታል። ብርቱካን ከለሮችም አሉ። እንደምታዩት ኦሬንጅ ከለር እዚህ ጋር ደግሞ የሆነ ቢጫ ከለር አለ፣ ጥቁርም አለው የተለያየ ጥለቶች ነው የገቡበት። በጣም የሚያምር ልብስ ነው። መነኑ መታ ብሎ የተሰራ ነው። ሁለት አይን መነን ነው እንደተለመደው መታ ብሎ የተሰራ ሽመና ነው። ቆንጆ ነው። ይሄውን አራቱ አርብ ሲገጣጠም፣ እነዚህ ሲገጥሙ የሚያምር ውበት ያለው ልብስ ይሆናል። ነጠላው ይሄን ይመስላል። እንደምታዩት ትልቅ ነው። በደንብ የምትላበሱት ልብስ ነው። ቆንጆ ልብስ ነው። ይሄ ልብስ አልቆላት ሀያ አምስት ሺ ብር ነው። አዲስ ዲዛይን ነው። ቀጣይ ልብስ ዩት ይህ ልብስ እንደምታዩት ሁለት ደረጃ ነው ሰፊ ጥለትና ይሄ ሁለት ደረጃ እንዲባል አድርጎታል። ይሄን ልብስ ጥለት አገባቡ በጣም ቆንጆ ነው። ዲዛይኖቹ ደግሞ በጣም የሚያምሩ ናቸው። ውበት እንዲኖሩ አርጎታል። እዚህ ጋር የሚታዩት ዲዛይኖች በጣም ያምራል። ይህ ልብስ አሁን ለክርስትና ለሰርግ ለተለያየ ፕሮግራም ይሆናል እንደዚህ አይነት ጥለት አገባብ ለምትፈልጉ ሰዎቻችን አርቡ ደግሞ ሰፊ አርብ ነው እንደምታዩት በጣም ሰፊ አርብ ነው መነኑ ሁለት አይነ መነን ነው እንደተለመደው መታ ብሎ የተሰራ ነው ነጠላው ይሄን ይመስላል ትልቅ ነው በጣም ይሄን ልብስ በፈለጋችሁ ዲዛይን ማሰራት ትችላላችሁ እናንተ መረጣችሁት ይህ ልብስ አልቆለት 16 ሺህ ብር ነው ቆንጆ ልብስ ነው። ቀጣይ ልብስ እዩት። የልብስ ቆንጆ ልብስ ነው። አዲስ ዲዛይን ነው። ሰውም እየወደደው ያለ ልብስ ነው። እየታዘዘነ ነው። በጣም የሚያምር ነው። እንዳያልፋችሁ ብዬ ነው። አሁንም ማሳያችሁም። ይሄ ልብስ አሁን ሻይን ያደርጋል። ውስጡ ከዚህና ከዚህ ያለው ልብስ እንትን ጥለት ፍሬሙ ለልብሱ ውበት እንዲኖረው አድርጎታል። እዚህ መሀል ላይ ያሉት ዲዛይን ደግሞ በጣም ቆንጆ ነው። እዚህ ጋር የተሰሩትም የሚያምር ልብስ ውበት እንዲኖረው አድርጎታል። ቆንጆ ነው ይሄ ልብስ። አልቆለ ሰላሳ አምስት ሺህ ብር ነው። በጣም ውድ ልብስ ነው። ሸማኞች ራሱ እጃችን ይዘዋል ነው የሚሉ። ይሄ ልብስ ሲሰሩ አንድ ወር ራሱ ይጨርስብናል ነው የሚሉ። ለዛ ነው ዋጋ የሚጨምረው። ነጠላው ይሄን ይመስላል። በደንብ የሚለበስ ነጠላ ነው። እንደዚህ አልቆለት ደግሞ ትከሻ ላይ ጣል ሲደረግ ቆንጆ ነው። አሁን ይሄ ለሙሽራ ናት መሆን ይችላል። ትልቅ ልብስ ነው ሲለበስ በጣም ፏ ያለ ልብስ ነው የሚሆነው። ቆንጆ ልብስ ነው። አራቱ አርብ ሲገጥሙ እነዚህ የሚመጡት ዲዛይን ደግሞ ለልብሱ በጣም ውበት እንዲኖረው ያደርገዋል። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። ይሄ ልብስ እንደምታዩት በጣም ቆንጆ ልብስ ነው። ውስጡ የተለያዩ ጥለቶች አሉት። እንደምታዩት ሻይን አርጎ የተሰራ ልብስ ነው። ሻይን ነው የሚያምር ከለር ነው። ኦሬንጅ፣ የተለያዩ ሰማያዊ ከለር ገብቶበታል። ይሄ አሁን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆን። እንደምታዩት ቆንጆ ነው። መነኑ ጽድት ብሎ የተሸመነ ሽመና ነው። ሁለት አይን መነን ነው። እናንተ ፈለጋችሁ ዲዛይን መሰራት ይችላል። አሁን ይሄ በአራት ማዕዘን፣ በኦ በክብ መሰራት ይችላል። ዲዛይን ጥለት አጋባብ ለምትፈልጉቶቻችን ይሆናል። ቆንጆ ነው። ለክርስትና፣ ለሰርግ መሆን የሚችል ልብስ ነው። ነጠላው ይሄን ይመስላል። ትልቅ ነው እንደምታዩት። ነጠላው ይሄ ልብስ አልቆለት 22 ሺ ብር ነው። ሀያ ሁለት ሺህ ብር ነው። ባለፈው እንደውም ውድ ነበር ሲሸጥ ነበር። እስከ ሀያ አምስት ሺህ ብር ሲሸጥ ነበር። እንደዚህ ደግሞ አልቆለት ትከሻ ላይ ጣል ሲደረግ የሚያምር ውበት ያለው ልብስ ነው። ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ቆንጆ ልብስ ነው። ቀጣዩ ልብስ እዩት። ይህ ልብስ እንደምታዩት ፈርጥ ነው የሚባለው። እንደዚህ የሚዳሰስ ማለት ነው። ዲዛይኑ እጅ ላይ ሲዳሰስ የሆነ ጎርበጤ ማለት ስሜት አለው። እንደዚህ ደግሞ ቁጭ ቁጭ ያሉ ነገሮች አሉት እንደምታዩት። ይሄን ፈርጥ እንዲባል አድርጎታል ልብሱን ያዝ የሚያደርግ ዲዛይን ነው። ሸማኔዎች ላይ በጣም ይዘናል ነው የሚሉ ይህን ልብስ ለመስራት ይህ ልብስ አልቆለት ሀያ ሁለት ሺህ ብር ነው። ቆንጆ ልብስ ነው። ነጠላው ይህን ይመስላል። በደንብ ተቋጭቶ ተሰፍቶ ትለብሱታላችሁ። ቆንጆ ልብስ ነው። ቀጣዩን ልብስ እዩት። እንደምታዩት ጽድት ብሎ የተሸመነ ሽመና ነው። እዚህ ጋር የገቡት ጥለቶች ለልብሱ ውበት እንዲኖረው አድርጎታል። ደስ የሚል ከለር ነው ያሉት። እንደምታዩት እነዚህ አሁኑ አራቱ አርቡ ሲገጣጠሙ ቆንጆ ልብስ ይወጣዋል። እንደዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። መነኑ ጽድት ብሎ የተሸመነ ሽመና ነው። ቆንጆ ነው። ልታይን ነው በፈልጋችሁ ድዛ መሰራት የሚችል ልብስ ነው ይሄ ልብስ እንደምታዩት ለጥለው ይሄን ይመስላል። ጥለቱ ቆንጆ ነው። ይሄ ልብስ አልቆላት ሀያ ሁለት ሺህ ብር ነው። ይሄ አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ይሆናል። ቆንጆ ነው። ቀጣዩ ልብስ እዩት። ይሄ ልብስ እንደምታዩት ቀይ ከለር ነው። ይሄ ልብስ በነገራችን ላይ በደረጃ ነበረው እዚህ ጋር ትንሽ የደረጃ እንደዚህ የነጠለው ትገባ ነበረ። አሁን ደግሞ በአዲስ እንደዚህ ይታወቃል። አሁን ለሰርግ ማጀቢያ በጣም የሚያደምቅ ልብስ ነው። ለሙሽራ ራሱ ይሆናል። እንደዚ አይነት ጥለት አገባብ ለምትፈልጉ ቶቻችን ይሆናል። ይሄውን አራቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። እዚህ ጋር ደግሞ ያሉት ነገሮች ለልብሱ ውበት እንዲኖረው አድርጎታል። ች ልብስ አልቆላት አስራ አምስት ሺ ብር ናት። ቆንጆ ናት። ነጠላው ይህን ይመስላል። አሪፍ ልብስ ነው። ቆንጆ ነው። ቀጣዩ ልብሱ እያት። ች ልብስ እንደምታያት መካከለኛ ጥለት ያላት የቀይ ቡኒኝ ነው ጥለቱ የሚባለው እና ነጭ የተቀላቀለበት ነው። ውስጧ ሻይን ታደርጋለች። ሻይን የምታደርግ ልብስ ናት። መካከለኛ ጥለት ለምትፈልጉቶቻችን ቶቻችን ይሆናል። ች ልብስ አልቆላት 15 ብራ መነን ነው ሁለት አይን መነን ነው። ጽድት ብሎ የተሰራ ልብስ ነው። ነጠላው ይሄን ይመስላል። ቆንጆ ነው። በደንብ ትለብሱታላችሁ። ትልቅ ነው ነጠላው። በተለያየ ዲዛይን መሰራት የምትችል ልብስ ናት። ትፈልጉ አራት ማዕዘን ትፈልጉ ክብ መሰራት ይችላል። ቆንጆ ልብስ ናት። ቀጣ ያሉ ልብስ እያት እንደምታት፣ ቆንጆ ጥለት አገባብ ነው ያለው ይህ ልብስ። በነገራችን ላይ በተለያየ ጥለት ማሸመን ትችላላችሁ። ይሄ ለደንበኛ የተሸመነ ነው። ይሄ ሪጋ ይባላል። በሪጋ ነው የተሸመነላቸው ለየት ያለ ነው ይሄ ሁለት አይነ የሆንና መሀሉ ይሄ ሪጋ ተደርጎ ሊተሰራላት ለደንበኛ ቆንጆ ልብስ ነው። እንደዚህ አይነት ጥለት አጋባብ ለምትፈልጉ ቶቻችን ይሆናል ይህን በፈልጋችሁ ዲዛይን ማሰራት ይችላል። ይሄን በኦሬንጅ እናንተ በመረጣችሁ መሰራት የሚችል ልብስ ነው። እች ልብስ አልቆላት 16 ሺህ ብር ናት። ጽድት ብሎ የተሰራ ልብስ ነው። ነጠላው ይሄን ይመስላል። እንደዚህ ትልቅ ነው። በደንብ ተሰፍቶ ተቋጭቶ የምትለብሱት ልብስ ነው። አሁን እነዚህ ውበታቸው ሲገጣጠም እነዚህ ነገሮች የተለያየ ቦክስ ይሰሩእና ና ውበት ያለው ልብስ ይሆናል። ቆንጆ ነው። ቀጣይ ልብስ እዩያት። ይህቺ ልብስ እንደምታያት መካከለኛ ጥለት ናት። መታ ብላ የተሰራ ልብስ ናት። ጥለቱ ሻይን ያደርጋል። ለእናንተ ስለማይታያችሁ ነው እንጂ ሻይን የሚያደርግ ከለር ነው። መነኑ ሁለት አይን መነን ነው። መታ ብሎ የተሰራ መነን ነው። እንደምታዩት ነጠላው ይሄን ይመስላል። ተሰፍቶ ተቋጭቶ በደንብ የምትለብሱት ልብስ ነው። እንደዚህ አይነት ጥለት አገባብ ለምትፈልጉ ይሆናቸዋል። አሁን ይሄ በግሩፕ ቢለበስ ብቻም ቢለበስ የሚያሳምር ልብስ ነው። ይሄ ልብስ አልቆለት አስራ አምስት ሺህ ብር ነው። ጽድት ያለች ልብስ ናት። ቀጣይን ልብስ እያት። እንደምታዩት ጥለት አገባቡ በጣም የሚያምር ልብስ ነው። እዚህ ጋር እና እዚህ ጋር ያሉት ነገሮች ፍሬሙ ለልብሱ ውበት እንዲኖረው አድርጎታል። አሁን እነዚህ አራቱ አርቦች ሲገጣጠሙ የሚያምር ውበት ልብስ ነው ያለው። እንደዚህ አይነት መካከለኛ ጥለት ለምትፈልጉ ቶቻችን ይሆናል። ነጥለው ይህን ይመስላል። እንደምታዩት ጥለቱ የነጥለው ሳይዝ በፈልጋችሁ ዲዛይን መሰራት የሚችል ልብስ ነው። ይሄ ልብስ ይሄ ልብስ ነገራችን ላይ አምስት አርብ ነው። አሁን ይሄ አምስቱ አርብ ሲዞር የሚያምር ውበት ያለው ልብስ ይሆናል። ቆንጆ ልብስ ነው። ይቺ ልብስ አልቆላት አስራ አምስት ሺህ ብር ናት። ነጥለው ይህን ይመስላል። እንደዚህ አይነት መካከለኛ ነጠላ ለምትፈልጉ ቶቻችን ይሆናል። በነገራችን ላይ ነጠላ አንዳንድ ጊዜ ትልቅ የሚፈልግም አለ፣ መካከለኛ የሚፈልግ አለ። ትልቅ የምትፈልጉት አዛችሁ እንደገና መሸመን ይችላል። ቀሚሱ እየተሰራ በጎን ነጠላውን በጎን መሰራት ይችላል። ቆንጆ ልብስ ነው። አሪፍ ነው። ቀጣ ያ ልብስ እያት። እንደምታዩት ቆንጆ ልብስ ናት። ሎሚ ከለር ነው የሚባለው። ይሄ ሎሚ ከለር ነው ያለው። በዛ ያለው ጥለቱ፣ ልብሱ እንደዚህ ያሉት ዲዛይኖች ውበት እንዲኖረ አድርጎታል። ቆንጆ ልብስ ናት ዲዛይኗ እነዚህ አይነት መካከለኛ ጥለት ለምትፈልጉቶቻችን ይሆናል። ነጠላው ይሄን ይመስላል መካከለኛ ነው። ይሄ ልብስ አልቆለት 15 ሺ ብር ነው። ፈልጋችሁ ዲዛይን መሰረት ይችላል። ቀጣይ ልብስ ይሁን እንደምታዩት እቺ ልብስ መካከለኛ ጥለት ናት። እች ልብስ አሁን በወራጅ ብትሰራ የምታምር ውበት ያለት ልብስ ነው። ደስ የሚል ዲዛይን ነው። በነገራችን ላይ እች ልብስ አምስት አርብ ናት። አርቧ አምስቱ አርብ ሲገጣጠም የሚያምር ውበት ያለው ልብስ ነው የሚሆነው። ቆንጆ ነው። መነኑ ሁለት አይን መነን ነው። ጽድት ብሎ የተሰራ ሽመና ነው። ቆንጆ ልብስ ናት። ች ልብስ አልቆላት አስራ ሶስት ሺህ ብር ናት። እንደዚህ አይነት ጥለት አጋባ የምትፈልጉ ቶቻችን ይሆናል ች ልብስ በነገራችን ላይ በወራጅ ብትሰራ የምታምር ልብስ ናት። መካከለኛ ጥለት ስለሆነች ቆንጆ ነው። ችን ልብስ እዩዋት። እንደምታዩት እች ቀይ ጥለት ነው የምትባለው። ሻይን ያደርጋል ጥለቱ። አምስት አርብ ነው። አምስት አርብ ለምትፈልጉ ቶቻችን ይሆናል። በነገራችን ላይ አራት ማርብ አሪፍ ነው። አምስት ማርብ የሚፈልጉ ቶቻችን አሉ። መነኑ መታ ብሎ የተሰራ ሁለት አይነ መነን ነው። ጽድቱ የተሸመነ ሽመና ነው። ይህች ልብስ አልቆላት አስራ ሶስት ሺህ ብር ናት። ቆንጆ ልብስ ናት። ነጠላው ይህን ይሄን ይመስላል። ትልቅ ነው። ተሰፍቶ ተቋሽቶ በደንብ የምትለብሱት ነጠላ ነው። ሁለት ነው፣ ትልቅ ለነጠላ ነው። ይሄ ልብስ ቆንጆ ነው። አሁን ይሄ በግሩፕ ቢለበስ እንደዚህ ቀለል ያለ ጥለት ለምትፈልጉቶቻችን ይሆናል። አሪፍ ልብስ ናት። ቀጣይ ያ ልብሱ ያት እቺ ልብስ እንደምታዩት ቆንጆ ልብስ ናት። በነገራችን ላይ እቺ ልብስ ሁለት አይነት ከለር አለው። ይህን ልብስ በተለያየ ከለር መሸመን የሚችል ልብስ ነው። አርቡ አምስት አርብ ናት። እቺ ልብስም ምችን በአራትም በአምስትም መሰራት ትችላለች። እነዚህ ዲዛይኖች ለልብሱ ውበት እንዲኖረው አድርጎታል። በወራጅ ብትሰራ በፈለጋች ዲዛይን መሰራት የሚችል ልብስ ነው። ሻይን ያደርጋል ጥለቱ። የነጠላው ሳይዝ እና የጥለቱ ሳይዝ ጥለቱ ተመሳሳይ ነው። እኩል ሳይዝ ነው የተሰራ የልብስ አሁን። በግሩፕ ቢለበስ ብቻም ቢለበስ የማይሰለች ጥለት ነው የሚባለው ልብስ። ቡግም አላለም ዝም ያለ ከለር አይባልም። መካከለኛ ጥለት ነው ከለሩ ቆንጆ ልብስ ነው። አሪፍ ነው። ይህ ልብስ እዩት። እንደምታዩት ጽድት ያለ ልብስ ነው። ይሄ ልብስ በተለያየ ከለር አለው። በምትፈልጉት ከለር መሰራት የሚችል ልብስ ነው። ቆንጆ ልብስ ነው። ሻይን ያረጋል። ጥለቱ መነኑ ሁለት አይነት መነን ነው። መታ ብሎ የተሰራ ሽመና ነው። ቆንጆ ነው። ይኸውን አራቱ አርብ ሲገጣጣ የሚያምር ውበት ያለው ልብስ ይሆናል። ይሄ ልብስ አልቆለት 16 ሺ ብር ነው። ቆንጆ ልብስ ነው። የለበስኳትን ልብስ ላሳያችሁ ቀይሬ እመጥቻለሁ። በመሃሉ አንዳንድ ልብስ እንድታዩ ብዬ ነው። እንደምታዩት አረንጓዴ ከለር ናት። ወራጅ ላይ የተሰራችው ቆንጆ ልብስ ናት። ፖ ብላይ የተሰራች ናት። ሁለት አይን ምን ናት። ልብስ አልቆላት አስር ሺህ ብር ነው። እንደዚህ እጅዬ ሙሉ ለምትፈልጉቶቻችን ይሆናል። ይሄ ልብስ በነገራችን ላይ ባጓጎል መሰራት ይችላል። ቆንጆ ልብስ ናት። ያው ነው በግሩፕ ቢለበስ ለክርስትና፣ ለሰርግ ማጀብ ይሆናል። ቀለል ያለ ልብስ ነው። እንደዚህ አይነት ደመቅ ያለ ጥለት ለምትፈልጉቶቻችን ይሆናል። ቆንጆ ናት። ጽድት ብላ የተሰራች ሽመና ናት። ትንሽ ብትሆንም ጥለቷ እች ተለብሳለች፣ ትሸፈናለች። እዛ ይሄ ያለ እንደተለመደው እዛ ዋና ገበር አለ። ቆንጆ ልብስ ናት። እስከዚህ ሰዓት እያያችሁ ከሆነ ቪዲዮችንና አልባሳቶቻችንን ወዳችኋቸዋል ብለን እናስባለን። የተወዱትን ልብስ አግኝታችሁ ከሆነ እስክሪን ላይ ና የኮመንት የመጀመሪያ ቦታ ላይ የብሌን ሀበሻ ስልኮች ይቀመጣሉ። በማንኛውም ሰዓት በሶሻል ሚዲያዎች ና በቀጥታ ስልክ መደወል ትችላላችሁ። በመላው አለም እናደርስላችኋለን ማለት ነው። በስተመጨረሻ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። ሳምንት ደግሞ ያልታዩ አዳዲስ ነገሮች ይዘንላችሁ እንመጣለን። በያላችሁበት መልካም ሳ